በሚገባ መፍራት ካላሰቡትና ካልጠበቁት አቅጣጫ ሲሳይ እንዲያገኙና ያለውን በረካ እንዲሆን ያደርጋል። ከዚህ በተቃራኒ ደግሞ አላህን ስብሓንሁ ወተዓላ ማመጽ የሪዝቅን በር ይዘጋል፣ ያለውንም በረካ ቢስ ያደርጋል። ይህን እውነት የሚያጠነክሩ በርካታ የቁርአን አንቀጾችና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግሮች አሉ። ዱንያ፣ ርካሽ ጊዜያዊ መገልገያ እንጂ ለሷ ተብሎ በፍጹም ሀያሉ አላህ ስብሓንሁ ወተዓላ ሊታምጽላት የሚገባ ነገር አይደለችም። ይልቅ አህያን ዕቃ ለመጫን፣ በሬን ለማረስ፣ ምንጣፍን ለመቀመጫነት ከፍ ሲልም መጸዳጃ ቤትን እዛ ስፍራ ላይ የሚፈጸም ጉዳይን ለመፈጸም ያክል እንደሚጠቀሙበት ነው። ዱንያንም እንደ መገልገያ መጠቀምና የእሷን ጉዳይ በልክ መያዝ የሚገባው ይህንን በትክክል ካልተረዱ የአላህ ስብሓነሁ ወተዓላ ባሪያ መሆን ቀርቶ የዱንያ ባሪያ መሆን በእሷ መገልገል ቀርቶ እሷን ማገልገል ይመጣል። ተውበትና እስትግፋርን ማብዛት በሁሉም ሁኔታዎች ላይ በተለይም የአላህን ስብሓነ ወተዓላ ወይም የሰዎችን ሐቅ ካጓደሉ ተውበትና እስትግፋር ማድረግን ማብዛት ከአላህ ስብሓነ ወተዓላ መታረቅንና የሪዝቅ በር መከፈትን ያስከትላል። የተለያዩ ወንጀሎችን መሥራት ካሉት ጉዳቶች አንዱ ዱንያ ላይ ሪዝቅ ወይም የሪዝቅ በረከትን ማጣት ሲሆን ወንጀል ማበሻ የሆነውን ተውበትና እስትግፋር ማብዛት ደግሞ በተቃራኒው ሪዝቅን ያሰፋል፣ በሩንም ይከፍታል፣ ያለውንም ይጠብቃል። ምንም የሚያስታውሱት ወንጀል እንኳን ባይኖር ወደ አላህ ስብሓንሁ ወተዓላ ለመቃረብና ስራና ሪዝቅ የማጣትን ችግር ለመቅረፍ ብሎ እስትግፋር ማብዛት ይቻላል። ይህም በቁርአንና በሐዲስ የተረጋገጠ ጉዳይ ነው። ነቢዩ ሰለላሁ አለይሂ ወሰለም ላይ ሰለዋት ማብዛት። ነቢዩ መሐመድ ሰለላሁ አለይሂ ወሰለም ኡበይ እብን ከዕብ ረዲየላሁ ዓንሁ ለተባሉ ሰሐቢ እርሳቸው ላይ ሰለዋትን ካበዛና ካዘወተረ ከሀሳብና ጭንቀት በሙሉ እንደሚገላገል ወንጀሉም እንደሚሰረዝ ነግረውታል። የሰው ልጅ ከሚያሳስቡ ነገሮች አንዱ የሪዝቅ ጉዳይ ነውና ነቢዩ ሰለላሁ አለይሂ ወሰለም ላይ ሰለዋት ማውረድ ማብዛት

የእርሱን ችሮታ ተስፋ ማድረግ አንድ የሪዝቅ በር ነው። ተስፋ መቁረጥና አላህ ስብሓንሁ ወተዓላ የራስህ ጉዳይ ብሎ ይተወኛል ብሎ ማሰብ ከአላህ ስብሓንሁ ወተዓላ ይልቅ የራስ ብልሃትና ጉልበት ላይ ወይም ሰዎች ላይ ተስፋ ማድረግ የሪዝቅን ገመድ ይቆርጣል፣ ወይም ዕድሜውን ያሳጥራል። ለሥራ ማለዳ ላይ መውጣት ነቢዩ ሰለላሁ ዐለይሂ ወሰለም የእኔ ተከታዮች ማለዳ ላይ የሚሰሩትን ሥራ አላህ ስብሓነሁ ወተዓላ የተባረከ ያደርግላቸዋል ብለዋል። በሌላ ዘገባም ጌታዬ ሆይ ለተከታዮቼ ማለዳ ላይ የሚሰሩትን ሥራ የተባረከ አደርግላቸው ብለው ዱዓ እንዳደረጉ ተዘግቧል። እሳቸውም ሰራዊት ሲያሰማሩ የቀኑ ጅምር ወይም ማለዳ ላይ ያሰማሩ እንደነበር ተገልጿል። አሳሳቢ ጉዳይ ያለበት ሰው ማልዶ ከቤት መውጣት የተለመደ ነገር ነው። የራሱንና የቤተሰቡን ወጪ የሚሸፍንበት ሥራ የሌለው ሰው ፈጅር ሰግዶ የማለዳ ዚክር ብሎ ትንሽም ቢሆን ቁርአን ቀርቶ ወይም አድምጦ ወደ ሪዝቅ ፍለጋ ሊወጣ ይገባል እንጂ የቀኑን ቁንጮ የንቃትና የጉልበት ወቅት የእንቅስቃሴ መጀመሪያ የሆነው የቀኑ ጅምር ላይ ሊተኛ አይገባም። አላህ ስብሓንሁ ወተዓላ የሰዎችን ዕለታዊ ሪዝቅ የሚያከፋፍለው ከፈጅር በኋላ ማለዳ ላይ ነው። በዛ ሰዓት ንቁ መሆንና የሥራ መስክ ላይ መገኘት ይገባል። እንዲሁም እንደ ነጋ ሪዝቅ ፍለጋ ፈጥናችሁ ውጡ፣ ማለዳ ላይ መውጣት በረከትና ስኬት ነው የሚሉ ዘገባዎችም አሉ። እነዚህ ዘገባዎች ምንም እንኳን ሰነዳቸው ደካማ ነው ቢባልም ከላይ የተጠቀሱ ትክክለኛ ሐዲቶች ላይ ማለዳ ብሩክ እንደሆነ መነገሩ ሐሳቡን ያጠነክረዋል ማለት ይቻላል። ለዚህም ነው በርካታ የፊቅ ሊቃውንት ዘንድ ለማንኛውም ሰው ማታ በቂ እንቅልፍ ባለማግኘትና መሰል ምክንያቶች ካልተገደደ በስተቀር ከፈጅር ሰላት በኋላ ወይም ማለዳ ላይ መተኛት እየተወገዘ ነው ግብይት ላይ እውነተኛ መሆን በሁሉም ነገር እውነተኛ መሆን ልብን ያረጋጋል ሰው ዘንድም ታማኝነትና አላህን ስብሓነ ወተዓላ ሰዎችም ዘንድ ተወዳጅነትን ያስገኛል ውሸት ደግሞ በተቃራኒው አላህም ስብሓነ ወተዓላ ሰዎችም ዘንድ መጠላትን የሚያስከትል ሲሆን ሥራና ሕይወትም ላይ በረካምን ያሳጣል ግብይት ላይ ውሸትና መሐላ ማብዛት ለጊዜው ገበያ የሚያመጣ ቢመስልም ግን በዚህ መልኩ የሚገኝ ገቢ እርካታና በረከት አይኖረውም። ነቢዩ ሰለ ላሁ ዐለይሂ ወሰለም ሻጭና ገዥ ግብይታቸው ላይ ሁሉን ነገር ግልጽ ካደረጉና እውነተኛም ከሆኑ ግብይታቸው የተባረከ እንደሚሆን ከደባበቁና ከዋሹ ደግሞ በረካ ቢስ እንደሚሆን ተናግረዋል። ስለዚህ ሰፊ ሪዝቅ ማግኘትና ያለውንም ማስጠበቅ የፈለገ ሰው ሽያጭም ይሁን ግዢ ላይ እውነተኛ መሆንና ከማጭበርበር መራቅና መታቀብ ይኖርበታል። ታዲያ በጥቂቱ ከላይ የተዘረዘሩና ሌሎችም የሪዝቅ ሰበቦችን ሲያደርጉ እየተጠራጠሩ ለመሞከር ያክል ብቻ ብለው ሳይሆን እርግጠኛ ሆኖ ማድረግና ሳይሰለቹና ተስፋ ሳይቆርጡ መጣር ይገባል። አማኝ ጌታውን አይሞክርም። በጌታውና በነቢዩ ሰለላሁ ዓለይሂ ወሰለም ንግግርም አይጠራጠርም።